አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድእና የተከበራችሁ ቤተሰቦቼ እንዴ ናቸው? ማ ናቸው? ሰላማችሁ ይብዛልኝ። ጠፍቻለሁ ቅርታ ማለት ነው። ውድ ቤተሰቦቼ የሚወዳችሁ የሚያከብራችሁ ውድ ድንቅ የሆናችሁ ቤተሰቦቼ አላችሁልኝ፣ ኖሩልኝ ማለት ነው። ኮፎወይንካችሁ ወቶ ከመቅራት አላ ይጠብቃችሁ ማለት ነው። ዛሬ የመጣው አላስቻለኝም ማለት ነው። ጠፍቻለሁ የጠፋሁበት ምክንያት አለኝ ማለት ነው። እንሻላ ሰው ያለ ምክንያት አይደለም የሚጠፋው። ዛሬ ይ የመጣሁት እንግዲህ ያላስቻለኝ ነገር ቢኖር በቃ ነየ ሩታ ነገር አላስቻለኝም ማለት ነው። ለምንድን ነው በቃ አሁን ጎራ ሲል ሩታ እምቢ ቢላ ስቴት አይሁት ማለት ነው። በጣም አብረሽም ልብ ተሰብሮ እያለቀሰ ነበር ማለት ነው። ግን በማናቸውም መፍረድ አልቻልኩም። እውነት ነው መናገር፣ እውነት አንዳንዴ በሩታ ነው የምፈርደው ማለት ነው። ለምን ሲተት ካጠፉ ወንዶች ይቅርታ ከጠየቁ ይቅርታ መቀበል አለብን። እኛ በቃ በሩታ ዛሬ ይቅርታ እሱን ለአንዴና ለመጨረሻ ጊዜ ተብላ ስትለማ ጭራሽ ድርቅ አለች። በቀሩታ የሰው ማትቀበል ድርቅ አለች ናት ማለት ነው። ትንሽ እሺ ብትል ምናለ በቃ ለተመልካችሁም ለቤተሰቡም ለአብርሽም ብላ እሺ ብትል የዚህን ሰው ሁሉ ቃል በባሰብ ጥሩ ነበር ማለት ነው። እንግዲህ አብረሽ ነው የመጨረሻ አስጠንቅቃው ከቪዲዮ ጀርባ በቀይ የፈለገችው ነገር ብላው ብትመለስለት ደስ ነበር ግን እምቢ ብላ ረግጣ በቃ ማረፍ ፈልጋለሁ ብላለች ማለት ነው እንግዲህ መሄዳ ትጎዳለች ማለት አይደለም ምንም አትሆንማ በአሁኑ ጊዜ ሴት ልጅ ራሳን ችላ ስራ ሰርታ ብትኖርበት ጊዜ ነው ጊዜው የሴት ነው ማለት ነው በቃ ወንዶች ማዘዝም አልቻሉም መምታትም አልቻሉም በቃ ሴቱ ጊዜው የሴት ስለሆነ በቃ አሸነፈች ሄደች ማለት ነው። ስለዚህ አንዳንዴ መሸነፍ መቻል አለብን ማለት ነው። አሁን ዛሬ የደማው የቆሰለ ያለቀሰ አብርሽ ነው ማለት ነው። እሷ ምንም አልሆነችም፣ ምንም አትሆንም ደግሞ። ሴት ታውቃለች። ሴት ልጅ አንዳንዴ በጣም ሴት ልጅ ይሁን አለማግባባ ሲኖር ሴት ልጅ ማትጎዳባት ነገር ሊኖር ይችላል። ወንዶች ብቻ ሊጎዱ ይችላሉ። ስለዚህ ይሄንን አብርሽም እንዳይጎዳ፣ ቤተሰቡም እንዳይሰድበኝ ብላ እሺ ብላ ለአንዴና ለመጨረሻ ጊዜ ተብላ ስትለመን እሺ ማለት ነበረባት። ጭራሽ እንደዚህ በእንደዚህ ልክ ድርቅ ማለት አልነበረባት። አብረን ልንኖር ለትዳር ያሰብናቸው ወንዶችን እንደውም ጥፋታቸው አትፍቻ ለው ብሎ ይቅርታ ሲጠይቁ እሺ ብንል ምን ችግር አለው? ስለዚህ ጥፋት አልሰራም አይደለም አብረሽ በንግግሩም ላይ አንዳንድ ንግግሮችን ይሳሳታል ማለት ነው። ሩታን የሚያናድዳት በቃ እሱ እሱ ነው፣ ቡቅ የሚያረጋት ማለት ነው። ስለዚህ ይህንን ችላ ማሳለፍ መቻል ነበረባት። ለምን በዚህ ዙሪያ ብቻ ማለት ነው። በዚህ ሰዓት ብቻ በቃል ለሌላው ጊዜ ደግሞ ቢመጣ እርምጃ ያን መውሰድ ነበረባት። አሁን ደግሞ በዚህ ዙሪያ ሩታ በጣም ድርቅ ብላለች ማለት ነው። አቤልን ደግሞ የምታማሰግኑ ልጆች አላችሁ ማለት ነው። ምን አስባችሁ ነው አቤል ምን ነው ሩተን ሽሩሩ ብሎ በዩ እንደዚህ አድርጊው እንደዚህ በዩ ብሎ እንደ እባብ ካሳለጥ ስላለ ነው ይሄ ጀግና ነው የሚባለው? አንድ ጓደኛ የተጣላውን ሰው ሲያስታርቅ ብቻ። አንተ ጭንቅላት አለክ፣ ጀግና ነክ። አቤል ምርጥ ሰው አቤል። አሳቢ ያለው ካሳቢ ያለው ልጅ እንደዚህ እናንተ ታሳቢ የተሰኛችሁ ናችሁ ማለት ነው። እንደሱ ምትሉት ማለት ነው። ታሳቢ ያለው ወንድ የሚባለው ጎበዝ ወንድ የሚባለው ጓደኛ ተጣልቶ ሲያስታርቅ ብቻና ብቻ ነው ጎበዝ አይባል፣ እውነት ኤፍሬምንም ባለፈው መልስ ለሩታ በሰጣት መልስ ሩታም በጣም ተናደደችበት። ተመልካችም እንደዛ፣ እኔ ደግሞ እሰይ ነው ያልኩት። ያን ቀን ሩታ ከልክ በላይ ሰማይ ወጣች። እኔም እዛ ጋር ቢኖር እንደዛ ነበር መልስ የሚሰጥ። ኤፍሬም የሰጠው መልስ ነበር የሚሰጠው። በቃ ጭራሽ ሰማይ ወጣች። አሁን ለምሳሌ ማለት ነው አሁን ሩታ ምትት ከሩታ የምታንስ ሴት አይደለም የሚያገባው ማለት ነው። የተሻለች ልትሆን ትችላለች። ግን ጭራሽ ሴት እንደሌለ በቃ አድርጋ ነው ራሳን እየሰቀለችው ማለት ነው። በጣም ነው የተሰቀለችው ማለት ነው። አንዳንዴ ዝቅ ማለት አለብን። ዝቅም ራሳችን ብቻ ሰማይ መስቀል የለብን። በቃ እኔ ብቻ አለው እኔን ብቻ ስሙን ማለት የለብን አት ፍቻለሁ አለው ብለዋል። ጥፋቱን ደግሞ ሁሉም ሰው ታራቶታል ማለት ነው። ያቺንም ከዛ ተነስታ ነይ የሚላት ከቡታጀራ ወደዚህ እየጠራት ሌላ ምክንያት፣ ሌላ ነገር ውስጥ እንዳይገባና በሌላ በሌላ ነገር ውስጥ እንዳይቀጣ ነው። እሱ አውቆ ነው። ሌላ ነገር ሳይመጣበት ውሳን ቀሳ አድርጎ ያቀረበ ወላሂ፣ እኔ ይችን ነገር ተናግሬ ነበር። እሱም ተናገረ ሌላ ውስጥ እንዳትከተኝ ብዬ ነው እኔ ያልኳት። ከንቺ ጋር ልትገናኙ እንደዚህ ልትሆኑ፣ እንደዚህ ለአንቺ መናገርኩሽ ምናምን ብሎ ሳያስረዳት ነበር ማለት ነው። ሩታ ስለዚህ በጣም አዝነናል። እውነት ለመናገር አብርሽም አሳዝኖናል። ሩታ ግን እኔ አምስት ሳንቲም በላይ አሳዘነችኝ። የነሱ ቁጭ መፍረስ አሳዝኖኛል። ያለ ያሳዘነኝ ደግሞ ማና አብርሽ ነው። ሩታ ያሳዘነችኝ ነገር የለም። ከጎና ብዙ ሰዎች ሊኖሩ ይችላሉ፣ አይዞሽ ምናምን ሊሏት ማለት ነው። አብርሽ ደግሞ እስከ ጊዜ እስከ መረሳት ድረስ ሊገናኙም ይችላሉ ወላሁ ዓለም።